የኃይል መቆራረጥና ጥራቱን የጠበቀ ኤሌክትሪክ መስጠት እንዳንችል የሚያደርጉን በርከት ያሉ ምክንያቶች አሉ። ከነዚህ ውስጥ የኃይል ስርቆት አንዱ ነው። የኃይል ስርቆት ማለት በቀላል አነጋገር ደንበኞች ከተቀመጠላቸው ኤነርጂያቸውን የሚለካ ቆጣሪ ውጪ ወደ ቆጣሪው ሳይገባ ኃይልን ወስዶ መጠቀም አንዱ ሲሆን ሌላው ደግሞ ቆጣሪን በማሰናከል ወይም ደግሞ ቆጣሪው እንዳይቆጠር አድርጎ የኤሌክትሪክ ኤነርጂ የሚጠቀሙ ከሆነ የኃይል ስርቆት ተፈጽሟል ተብሎ ይታመናል ማለት ነው። እነዚህ ግኝቶች የሚገኙት የእኛ ባለሙያዎች የምርመራ ስራ በየቦታው ሄደው በሚሰሩበት ወቅት ነው ማለት ነው። ይሄ ከሆነ እንግዲህ የኃይል ስርቆት ማለት ይሄ ከሆነ ይህንን የኃይል ስርቆት ለመከላከል ተቋማችን ምን ስራ ሰራ የሚለውን ጥቂት ነገር ማለት እፈልጋለሁ። በቴክኖሎጂ የታገዘ አሰራርን መተግበር እንደተጠበቀ ሆኖ ነገር ግን ችግሮችን ደግሞ ሲገኝ አስተዳደራዊና ሕጋዊ እርምጃ ሊያስወስድ የሚችል የፖሊሲና የፖሊሲ ማዕቀፍና የፕሮሲጀሮችን የመከለስ ከዚህ በፊት የነበሩትን ከልሶ ወደ ስራ የማስገባት ስራ ሰርቷል። ይህንንም አስመልክቶ በ11 ወራት ውስጥ መጀመሪያ በ11 ወራት ውስጥ የደረሱ ጉዳቶችን በተቋምና በደንበኞች ላይ የደረሱ በኤሌክትሪክ ስርቆት ምክንያት የደረሱ ጉዳቶችን ላንሳና ከዛ ወደ ተከለሰው ፕሮሲጀር እና ፖሊሲ ልሄዳለሁኝ። በ11 ወራት ውስጥ አጠቃላይ 1934 ግኝቶች ተገኝተዋል። ግኝቶች ተገኝተዋል። የተለያዩ ግኝቶች ናቸው። በምርመራ ወቅት የሚገኙት ስርቆት ብቻ አይደለም፣ ሌሎችም ግኝቶች ይኖራሉ። መነካካትን ጨምሮ ማለት ነው። በዚህ በ11 ወሩ ግን ከኃይል ስርቆት ጋር ተያይዞ ወደ 298 ደንበኞች የኤሌክትሪክ ኃይል ስርቆት አከናውነው ተገኝተዋል። እነዚህ እንግዲህ ወደ ገንዘብ ሲቀየር ወደ 259 ሚሊየን ብር የሚደርስ ጉዳት በተቋሙ ላይ አድርሷል። ፋይናንሽል ወይም በገንዘብ ብቻ ሳይሆን ይሄ ፈቃድ ያላገኘ ኃይል በስርቆት ኔትወርካችን ላይ ሲጫን የመሸከም አቅማቸው ኬብሎቻችን ይቀልጣሉ መከላከያ ብዙዎቻችሁ የምታውቋቸው የትራንስፎርመር መከላከያ የሚባሉ ፊውዞች ይቃጠላሉ ከአቅማቸው በላይ ስለሚሆን። አልፎም አንዳንድ ጊዜ ደግሞ ትራንስፎርመሮች ሁሉ እስከ መቃጠል ይደርሳሉ። እነዚህ ሁሉ ጉዳቶች በተቋሙ ላይ ፋይናንሺያል በርደንም አለው። እንደገና እነዚህን እቃዎች መልሶ ለመተካት ተጨማሪ የገንዘብ አቅምን የሚጠይቅ ነው የሚሆነው ማለት ነው። ይሄ በዚህ እያለ በደንበኞቻችን ላይም እንደዚሁ የሚደርሳል እንግዲህ እንደምታውቁት ደንበኞቻችን ኃይል ከተቋረጠባቸው በነዚህ በኃይል ስርቆት በመጣጫና ትራንስፎርመር ከተቃጠለ እስከሚቀየር ድረስ የመሰረተ ልማቶች ኬብሎችም እንደዚሁ ከተቃጠሉ፣ ፊውዞችም ከተቃጠሉ ያ እስከሚቀየር ድረስ ጨለማ ውስጥ የሚቆይበት ሁኔታ አለ ማለት ነው። ይሄ ደንበኞቻችን የሚደርስባቸው ጉዳት ነው። ብለን መውሰድ ይቻላል። የኃይል መቆራረጥ መንስኤ ነው ብሎ መውሰድ ይቻላል። በፋይናንሽሊ ወደ 259 ሚሊዮን አካባቢ ብለናል። በኤነርጂ ደግሞ 156 ጌጋዋት ታወር በእኛ መለኪያ ማለት ነው የሚሆን የኤነርጂ መጠን ጉዳት ደርሷል ማለት ነው። በዚህ በጀት ዓመት ይሄን በ11 ወሩ ማለት ነው ይሄን ስንመለከት ይሄ 156 ጌጋዋት አወር ኤነርጂ በርከት ላሉ ደንበኞቻችን እጅግ በጣም ብዙ ለሆኑ ደንበኞቻችን የኤሌክትሪክ ኃይል ሊያበራ የሚችል ነው። በቁጥር እንኳ መግለጽ ባልገልጸው፣ ግን በጣም ትልቅ ኃይል ነው። ፋይናንሺያሊ እንዳያችሁት በጣም ትልቅ ነው። በኤነርጂም አኳያ በጣም ትልቅ እንደሆነ መገንዘብ ይቻላል። እንግዲህ ይህንን የኃይል ስርቆትን ለመከላከል ቅድም እንዳልኳችሁ በመጀመሪያ እንዳነሳውኝ የፖሊሲና የፕሮሲጀር ክለሳዎች አድርገናል። ከዚህ በፊት የምንጠቀምበትን ክለሳዎች አድርገናል። እነዚህን ክለሳዎች ስናደርግ እንግዲህ ጥፋት ያጠፋ ሲገኝ መቀጣት እንደሚገባው ከዚህ በፊት በፕሮሲጀሩ አለ። የተወሰነ ማሻሻያ የተደረገበት ሁኔታ አለ ማለት ነው። ይህንንም በፕሮሲጀሩ ላይ እንደተቀመጠው የንግድ ቤት ታሪፍ መደብ ተጠቃሚ ከሆነ ለመጀመሪያ ጊዜ ኤሌክትሪክ ከሰረቀ አምስት መቶ ሺ ብር ቅጣት ይጣልበታል። እንዲሁም ደግሞ የዝቅተኛ ኢንዱስትሪ ታሪፍ መደብ ከሆነ ሰባት መቶ ሀምሳ ሺ ብር እንዲቀጣ ይደረጋል። የመካከለኛ ቮልቴጅ ወይም ከፍተኛ ኢንዱስትሪ የሚጠቀሙ ከሆኑ ደግሞ አንድ ሚሊዮን ብር ኤሌክትሪክ ሰርቀው ከተገኙ ቅጣት ይጣልባቸዋል። ይሄ ቅጣት እንግዲህ በስርቆት ያባከኑትን የፍጆታ ሂሳብ አያካትትም። ራሱን ችሎ በቅጣት በፋይንስ መልክ የሚቀመጥ ነው። ያባከኑት ኤነርጂ ግን ተሰልቶ እንዲከፍሉ ይደረጋል፣ በተጨማሪ ማለት ነው። እንግዲህ የኤሌክትሪክ ስርቆት አንድ ጊዜ ብቻ ተሰርቆ ላይቆም ይችላል። አንዳንድ ሰዎች ላይታረሙም ስለሚችሉ ለሁለተኛ ጊዜ ደግሞ ኤሌክትሪክ ቢሰርቅ አንድ ደንበኛ ቅጣቶች አሉ። ይህንን ስናደርግ የመኖሪያ ቤት ታሪፍ ተጠቃሚ ደንበኞችም ወደ 20 ሺህ ቅጣት ተጥሎባቸዋሉ። ለመጀመሪያ ጊዜ ማለት ነው የሆነው ማለት ነው። ለሁለተኛ ጊዜ የኃይል ስርቆት የፈጸመ ደንበኛ ከተገኘ ከዚህ በፊት የከፈሉት በመጀመሪያው ላይ የከፈሉት የመኖሪያ ቤት ደንበኛ 20 ሺህቅጣት ይከፍላል። የኮሜርሻል የምንለው ምንለው ወይም ደግሞ የንግድ ታሪፍ ደግሞ አምስት መቶ ሺህ የዝቅተኛ ኢንዱስትሪ 750 ሺ፣ እና የከፍተኛ ኢንዱስትሪ ደግሞ 1 ሚሊዮን ብር የከፈሉት እጥፍ ይሆናል ማለት እጥፍ ተደርጎ በሁለተኛው ጊዜ ላይ እጥፍ ተደርጎ እንዲከፍሉ ይደረጋል። የመጀመሪያውን ቅጣት እጥፍ ነው የሚሆነው ማለት ነው። ይሄ ብቻ ግን በቂ አይደለም። ለሁለተኛ ጊዜ ኃይል የሰረቀ ደንበኛ ትረስት ወርዚ አይደለም ብለን እናስባለን። እኛም የተአማኒነቱን ጉዳይ እንደዚህ አይነት ደንበኛ ሁልጊዜ በእንዲህ አይነት ጉዳይ ውስጥ ላለመግባቱ ለሁለተኛ ጊዜ ስለሰረቀው ዋስትና ስለሌለው ተጨማሪ ከመኖሪያ ቤት ታሪፍ ተጠቃሚ ደንበኞች በስተቀር ተጨማሪ ዲፖዚት እንዲያስይዙ ይደረጋል። ይሄም ልክ በላይ በእንትኑ እንዳስቀመጥ ነው። ለዝቅተኛና ለከፍተኛ መደብ ኢንዱስትሪ ደንበኞች ሁለት ሚሊዮን ብር እንዲያስይዙ ይደረጋል ማለት ነው። ለዝቅተኛና ለመካከለኛ ቮልቴጅ ኢንዱስትሪ ደንበኞች ለኢንዱስትሪዎቹ ለንግድ ታሪፍ ከሆነ ደግሞ አንድ ሚሊዮን ብር እንዲከፍል ይደረጋል ማለት ነው። ይሄ ክፍያ ዲፖዚት ነው ወይም ደግሞ የሚቀመጥ ነው። ተቀማጭ እንለዋለን፣ ወይም ሴኩሪቲ ዲፖዚት እንለዋለን። ይሄ ወደዚህ የገፋን ተቋሙን የገፋው ምንድን ነው? የደንበኞቹ ለሁለተኛ ጊዜ ስለሆነ የሰረቁት ትረስት ወርዚ አይደሉም ብሎ ስለሚታሰብ ነው። እነዚህ ደንበኞች ለሁለት ዓመት በተከታታይ ለሁለት ዓመት ኦፕሬት ሲያደርጉ ያለምንም ችግር ወይም ደግሞ ተጨማሪ አይነት ስህተት ሳይሰሩ ወይም ሳይሰርቁ በትክክለኛው የእኛን ደንብና መመሪያ ጠብቀው የሰሩ ከሆነ የተያዘባቸው የሴኩሪቲ ዲፖዚት ወይም ተቀማጭ ተመላሽ ይደረግላቸዋል ማለት ነው። ይሄ እንግዲህ አፈጻጸማቸውን አይቶ የሚሆን ነው ማለት ነው። ምናልባት ከሁለተኛ ጊዜ በላይ የሚሰርቁ ደንበኞችም ሶስትም፣ አራትም፣ አምስትም ወደዚህ ፕራክቲስ የሚገቡ ሊኖሩ ይችላሉ። እነዚህንም የሚያስተናግድበት የተከለሰው ፕሮሲጀር አለው። ይሄ መጨረሻ ላይ በመጨረሻ በሁለተኛው ላይ የከፈሉት ብቻ ሳይሆን ሶስትም አራትም ጊዜ ቢሰርቁ በመጨረሻ ጊዜ የከፈሉት ቅጣትም ሴኩሪቲ ዲፖዚትም እጥፍ እየሆነ ይሄዳል ማለት ነው። ፎልድ እየሆነ እየታጠፈ ይሄዳል ማለት ነው። ይሄ እንግዲህ በዋናነት የኃይል ስርቆትን ሰብስቴንሻሊ ዲስከሬጅ ለማድረግ ታስቦ የተደረገ ነው። የስርቆት ፕራክቲስ ኢንከሬጅ የሚደረግ አይደለም። በዚህ ይልቅ ደንበኞች ግንዛቤ ኖሯቸው ጥበቃ እንዲያደርጉ ነው። ይሄንን እንግዲህ አሰራር ስርዓት ከልሰን ወደ ስራ ስናስገባ ከተቋማችን ሰራተኞች በስተቀር ማንኛውም ዜጋ ስርቆት በሚፈጽም የኃይል ስርቆት በሚፈጽም ደንበኛ ላይ ጥቆማ ካቀረበ ከቅጣቱ ላይ 25 ፐርሰንት ኢንሴንቲቭ እንከፍላለን። ይህንም በፕሮሲጀሩ እንዲታቀፍ አድርገናል። ከቅጣቱ ላይ ማለት ነው። የፍጆታ ሂሳብ የሚከፍሉት እሱ እንደተጠበቀ ሆኖ እሱ የኮሚሽኑ አካል አይደለም። ኮሚሽን 25 ፐርሰንት ከቅጣቱ ላይ ክፍያ እንፈጽማለን ማለት ነው። እንግዲህ እነዚህ ዋና ዋና በፕሮሲጀሩ ክለሳ ውስጥ የታዩ ጉዳዮች ናቸው። እነዚህ እንግዲህ ወደ ጸድቀው ወደ ስራ እየገባን ያለ ነው። ህብረተሰቡን በዚህ አዌር ለማድረግም ስለፈለግን ነው።